ከተጣላው ቆየው ከገዛ ሰላሜ አቅም እንደሌለ። ሰላም ሰላም፣ እንዴት ናችሁ? ውድ የረሙካን ቸኮሌትቤተሰቦች አማን ነው፣ እኔ ያለሁላችሁ አልሐምዱሊላህ። ቤተሰቦች ዛሬ ሰብሰብ ብለን መጥተናል። ያው ከተሰባሰብ እንትን እንትን እንበላለን ያው እኛም እኔ ነው ነበር ከዛም መጣን ምናምን ብዙ ነገሮች አሉ። ብቻ ዛሬ እነማን ቤት ነው የምንገኘው? ምንድን ነው የማን ቤት ነው? የኛ ቤት የነማያ ቤት ነው የምንገኘው። ቤት ነው ያ ቤቶች፣ መላጣ ቤት ነው ያለነው ዛሬ። ቡና ከኋላ ድምፅ ያው የቡና ነው፣ ቡና ነገር ዛ ነው ገብተኛል እና ቤሰው ዛሬ ሀሳቡ ምንድን ነው ሀሳቡ ምንድን ነው ዳጊ ሳቅ አምሳ ሺህ ሰብስክራይብ ገብቷል እና አምሳ ሺህ ነው በትንሽ ጊዜ በአጭር ጊዜ ውስጥ ነው ግን በአጭር ጊዜ የሚገባ ነበር በጣም አጭር ጊዜ ነው

ይህ ሁሉ በእናንተ ፍቅርና ሰፖርት ነው። ሁላችሁም ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ እና በጣም ሁላችሁም እንወዳችኋለን። እና ቤተሰቦች፣ ዛሬ ዳጊን አስቀይሜ ነበር። ባለፈው ሶ ዳጊን በዛው ሶሪ ነው። ባለፈው ከማይ ጋር የተፈጠረ ጉዳይ ታውቃላችሁ። እና ያው ላይክ በእሱ ጉዳይ ትንሽ ደብሮት ነበር። ሶ ስለደበረው ምናምን ምን አሰብኩኝ፣ ያው ለእሱ ይቅርታ ነው። አይደለም አይ፣ ላይክ የተፈጠረው ጉዳይ እኔ ፈልግ እያደረኩት ነገር ሳይሆን እናንተም ልክ አልሰራችሁም። ፕራንክ ማድረግ ምናምን አልነበረባችሁም። አለ መውደቅና መንሳት ደግሞ ያለ ነው። ፕራንክ ላይ ሲሆን ፕራንክ አደረጉኝ ያው ነገሮች ተፈጠሩ ተፈጠሩ። ስህተት በሁለታችን ብኩኝ ወጣ ግን ያው ጓደኛዎት መጠጣት ስላለበት ይቀርታ ለመጠቂያ ግን አምሳች ሰብስክራብ እናከብራለን። ሁላችንም ከማያ ጋር ተባብሬ አለ እነ ማያ ቤት ነው ዛሬ ያለ ነው ደስ ምን ይመስለናል። አይ ቲንክ እየመጣ ነው ዳጊ ኬኩን ማዘጋጅተናል ይዤ እመጥቻለሁ። ኬኩን ላስት የለቀቅነው ቪዲዮ ላይ እንዳያችሁት ዳጊ ትንሽ ስሜታዊ ሆኖ ነበር፣ አይደለም በጣም ስሜታዊ ሆኖ ነበር። በስራችን ላይ ራሱ የሚያመጣው ነገር ልካ ነበረም። ያው ማያ ቤት የመጣንበት ምክንያት በማያ መልኩ እናገኘው ነው ትንሽ ስሜታዊ ሆኖ ነበረ ለዛ ነው

ናታን ና እንጂ ና ኬኳን ልንቆርሳት ነው። በማስትሽ ተደብቄ እያለ እና ዳጊ ኬኳንም ይዘናታል

እሱ አስፈላጊ አይደለም። የማይመለከት ነገር ውስጥ ባትገባ ጥሩ ነው። ነገ የቀፌች ውስጥ ይሆንሽ ነገር መሰለኝ። አይ ምንም ማያሳስብ ነገር ለምን ያሳስበዋል? አንተ ደስ እንዲህ ደህና ነው። ኬክ የገዛ ባይ ዘወች እሱ ነው። ረሜን ይገዛልህ። ረሜን ይገዛልህ ጥሩ ነው እና አይቆረስም እንትን ኬኩን ቀዝ

አረ፣ ደስ ብሎኛል በጣም አመሰግናለሁ። ሁላችሁ ሁላችሁም አመሰግናለሁ። ረቤን አመስግነው ስር ለን ደስ ብሎት እኮ አመሰግነዋለሁ፣ ግን ማስመሰል አልችልም። ስለ ኬኩ አመሰግናለሁ። ሰው ያለውን ነገር ትንሽ ቁረሰው። ኬኩን አመሰግናለሁ

አመሰግናለሁ እኔ ስላሰባችሁ ልንቀኑ ምናምን፣ ግን ውስጤ ጥሩ አይደለም። አሁን ላይ እንደዚህ ሰለብሪቲ ማድረግበት እንትን ላይ አይደለም። ስለ እሱ እምታወራለን። ዳንኤል ስለ እራሱ አሳውሪ። ዳንኤል ስለ ሰው ምስክር ነው። እንደዚህ ጋር የመጣህ ነው ልትመስክር ነው። ስብርት እኮ እንተዋወቃለን። ሁላችንም ማን ምን እንደሆነ እናውቃለን። እዚህ ጋር ምን መሸፋፈን አያስፈልግም።

ፊልም እየሰራህ ነው እ ሁለት ሶስት ጊዜ ተነጋግረናል አይደል? ነገርኳችሁ አይደል? እዚህ ጋር እንደዚህ እንደዚህ አይነት ነገር ይፈጠራል ብዬ አላሰብኩም። ተፈጠረ። በጣም ያስጠላል። እንደጓደኛም ድጋሜ ማንሳትም አስጠልቶኛል። በዛ ጉዳይ ታምሜ፣ ለምን ጭራሽ ቤቷ ቁጭ በለ ደግሞ አስመስለ እዚህ እንትን ቤቱ ምን ተባብለን የተለያየ ነው? አትድረስ አልደርስብህም ተባባል። እሷን መቆጣት መፍትሄ ሆንም እኮ ዳጊ፣ ምን አገባህ እሷን ስለተቆጣ ደግሞ ልትናገረኝ ነው? ለምንድን ነው ነገር የምትፈልገኝ? አንተ አይደለም ችግር? ምንድን ነው ዳኒ? ከዛም ቀል እንዳድርገሽ፣ ቆይ ሰው አለ፣ እንውጣ። ሌላ ጊዜ ታውሳለች። እኛ እኮ ነገሩን እኮ ነገሩ ይስማኛውልህ። ይሄን ኬክ እኮ ያቀረብልለት ላይክ ሪስፔክት አለን። መቶ ሺህ ስትገባ፣ ያው ከዚህ በላይ እናደርጋለን። አምሳ ሺህ ደግሞ ያው ደስ ብሎናል። አይደለም በእናትህ አታስመስል፣ ሲያስጠላ፣ በእናትህ እኔ ምን አጠፋ? እስኪ ምን በደልኩሽ? ምንድን ነው ቅሬት በምን አሳዘፍኩ እኔ ምን ምን ምን ትፍቀርለት ምን አረታችሁ ነበር ነው? ከዛ በኋላ አይ ምን ቢሆን እንደዚህ፣ ከዛ በኋላ ተናግራችሁ ነበር በዚህ ልክ። ምን አናቀባይ አሪፍ ነው።